በውስጥ እየመጡ እንደዛ ነው የሚያወሩት። በውስጥ እየደወሉ ስማ በቄ እንትን ስጭን ኢንፎርሜሽን ስጭን ሳራ እናሪም ናቸው እንደ መርዝ ያበሉሽ ከዛኛ ብር እጁዬ ብር ይሳለን የፍራቱሙት ብር እንልክልሽ አለን አሏት። ስማኝ ሳራ እናሪም ናቸው ወይ መርዚ እንትን ያበሉሽ፣ ምን አይደለም ያበሉሽ አይኩም እንዲያልስ እንዴ እንደዚህ እንድትኛ ያደረጉሽ እነሱ ናቸው እነሱ ባለው እውነት ነው። ተሰናዲ ጥያቄ ብለው ደሞ ቀጥታ ደውለው ካላታሽ ብርኮዲ ሰጣሉ። አረ በህግ አምላክ በሏቸው። እነሱ በሷ እኮ ሊወጡ ነው። እናንተ ልጥሏቸው ፈልጎ በሌላ መንገድ በጣም ነው የሚያስጠሉት። ግን ማርያም አስባል ደውሎ ስራዬ ብሎ ደውሎ ሳሪና ሪም ናቸው ወይ እንደዚህ ያደረጉሽ አስባል። መቤቴን በጣም ነው የሚያስጠሉት። ማን ነው ኢክራምን እንደዚህ አይቷት ያዘነ ያለቀሰ والله በጣም ነው ያሳዘነችኝ አላ ነገር ያውጣት አላ ያሽራት ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ በረከቱ ቻለ የቻላ ሰቦች እንዴት ናችሁልኝ ሰላም ነች ወይ ነለ አልহামዱሊላ ያው ተፈቻለሁ ሰሞኑ ማለት ነው ውዶች እዚህ ጋር እንደምታያት ኤክራም በጣም ተቀይራለች። መልኳ፣ ፊቷ፣ በቃ ምንም ያልተቀየረው ፓርት የላትም። እና በጣም ነው የምታሳዝነው ወላሂ። እውነት ለመናገር የሰው አፍ ከባድ ነው፣ የሰው አይን ከባድ ነው። ሚዲያ ላይ መውጣት ደግሞ በጣም ከባድ ነው። የሚያመጣው መዘዝ እጅግ በጣም ከባድ ነው። እንደምታዩት አሁን እሷ እንደዚህ ወድቃ ተሰብራ፣ ሰው የሚለው ግን እነሳር ያስነኳት እነሪም እንደዚህ ያደረጓት። ሰው በቃ አላደለ፣ የአላህ ስራ ነው። ምንም ማድረግ አይቻልም። አላህ እንግዲህ በዚህ ትፈተኛለች ካለ ትፈተን ትፈተናለች። ማንኛችንም የሆነ ነገር አላህ ከቀደረብን አይቀርም እና ሰው እስካሁን ድረስ እንፈተናለን። እህታችን ወላሂ ማንም ሚዲያ ላይ እንደዚህ ሁሉም አሁን ሚዲያ ላይ የምታያቸው ቲክቶክ ላይ አሁን የምናውቃቸው ሁሉ ከእሷ ኋላ የመጡ ናቸው እሷ ነበረች ለሚዲያው አዲስ እሷ ነበረች ለሚዲያው መጀመሪያ ታዋቂ ማለት ነው ግን ምን አለ መሰላችሁ አንዳንዴ የማታስቡት ነገር ይገጥማቸዋል የማይሆን ሰው ጋር ስትሆኑ የማይሆን ህይወት ይገጥማቸዋል እሷ ይዛኔ ትዳር ስትጀምር ምናልባት ይመስለኛል ያጣራች አይመስለኝም። ህይወትን የጀመረችው ስለሱ ስለ ልጁ ሳታጠራ ስለ ቤተሰቡም ሆነ ስለምንም ምንም አይነት ነገር ሳታጠራ ስለወደደችው ብቻ ይመስለኛል የገባችው። ከገባች በኋላ ነው እንግዲህ የሰው ባል ቀምታ የሰው ባል አስኮብል ላይ እያሉ በጥቅጥቅ ሲያረጓት፣ በየሶሻል ሚዲያ፣ በየዩቱብ በየ ብቻ ያልተለቀቀችበት ቦታ የለም። እና ይች ልጅ ይመስለኛል ብቻ ሳታቅ የገባችበት ነገር ነው ብዬ ነው የማስበው። አንድ ሴት ልጅ አንድ ወንድ ልጅ ትዳር አለው ልጅ አለው ከተባለች እንጃ የምትገባበት ነገር ያለ አይመስለኝም። ለዛውም ሳይፈታ ማለት ነው ምናልባት ፈቶ ቢሆን ተፋቶ ብዙ ጊዜ ኖሮ ቢሆን ሊሆን ይችላል ግን ደግሞ ይሄ በዛችኛዋ ላይ ነው ያገባት። እዚ ጋ ማነው ጥፋተኛ? ኤክራም ሳትሆን ወንዱ ነው ማለት ነው። ትዳር የለኝም ብሎ ሸውዷት፣ ደብቋት ነው እንግዲህ ልታገባ የቻለችው ብዬ አስባለሁ። እኔ እንደዛ ነው የማስበው፣ የሌሎቻችሁን ሀሳብ አላቅም እና እዚ ጋ ሳራ እንደምትሰሟት በጣም ተናዳ፣ እሳት ጎርሳ ነው እየተናገረች ያለችው። ከባድ ነው። በሌላችሁበት ነገር እንደዚህ አይነት ነገር በሌሉበት ነገር እንደዚህ ሲባል አይደለም ብናደድ ብዙ ያስደርጋል ማለት ነው። እና ወዶችዬ እስከ መጨረሻው ቪዲዮን አዳምጡት። ስለነበረን ቆይታ ከልብ አመሰግናለው። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ በአዲስ ቪዲዮ እንገናኛለን። መልካም ቆይታ። ሰውዮ መጀመሪያ መጀመሪ አንቺ ነበርሽ የሰው ባል ቀምታ ያልሽ ፊክሩን ስታሳጫት የነበረው አንቺ ነበርሽ፣ አንቺ ነበርሽ፣ አንቺ ነበርሽ። ዛሬ ተነስተሽ እናገዛት እድድድ ለፍዳዳ ጠማማፍ ተማንቺም ብሎ ለኢክራም አዛይነሽ ሞራሉ ራሱ አለሽ ስለ ኢክራም ለመናገር አንቺ ጥንብ ዘረኛ ጎጠኛ አለሽ ስለ ኢክራም ለመናገር የለሽም ጥልቅ ብዬ እኔ በደንብ አቅሻለሁ። ስእል ይጻፍ። አንቺ እና እኔ ከአመት ከምናምን በላይ አንነጋገርም፣ አመት ሁለት አመት እኔ አንቺን አለ። ምክንያቱም በኢክራም ነው የጠላሁሽ። በኢክራም በጣም ብዙ ሰዎች ጠልቻችኋለሁ። ምን አባታችሁ ታመጣላችሁ? ምን አባሽ ታመጫለሽ? ሲጀመር አንቺ አለቅላቂ አሽጓባች። እስኪ ኢክራም አንቺ የሚገብታ ትረዳ ወንድ ነኝ እኔ ሞቻለሁ። ሞቻለሁ። አንቺ ነሽ መጀመሪያ አንድ አለሽ፣ ደግሞ አለቅላቂ ከእሷ ጋር ሁናችሁ አይደል እንዴ? ቪዲዮ ስትሰሩባት የነበረው ቪዲዮ ሲሰሩባት አልነበረ መቤትን ቪዲዮ ሲሰሩባት የሰው ባልቀምታ እንትን ብላ እንደዚህ ነው የሚያደርገው። ሆይ ሆይ ሰርግ ሲሏአል ነበረ፣ ጋይዝ ሲሏአል ነበረ። ዛሬ አዛኝ ሆና ስላለች ኢክራምን የምትመስል አይቼ ስትል ኢክራምን የምትመስል አይታ እልፍስትን ስታልም ኢክራም ራሷን አላየሽም? ኢክራም ናት። ምንም የወጣላት ነገር አይናላት፣ ጥርሳላት፣ አፋላት፣ ጆሮ አላት። ምንም የጎደለ ነገር የላትም። ሁሉ ነገር አላት። ሁሉ ነገር አላት። ኢክሩ በቃ ኢትዮጵያ ስትገባ ጠቆረች። ሁሉም ነው ያጠቁራል። ሴት መስለች፣ አበቃ እልፍ ስትል እንትን የወጋ ቢረሳ እኔ አረሳልሽም፣ መቼም ስለ ኢክራም የተናገርሽውን ነገር ቪዲዮ ፈልጌ አምጥቼ እዚህ ጋር አጥቤ አሰጣሻለሁ። አጥቤ አሰጣሻለሁ። ዋናው ኢክራም ጤናዋን አረሳልሽም። ሲጀመር አረሳልሽም። ላ ማርያምን እኔ አልናገርም። እሷ እኔ ከሷ ጋር ተነጋግሬ አላውቅም፣ ግን በእውነት ነው የመጀመሪያ እንደውም የጀመረችው እሷ ናት፣ ኢክሩን መተቸት ኢክራምን መተቸት የጀመረችው ዛሬ አዛይ ቅቢያን ጓሹና ደግሞ ኢክራምን እነግዟት ስትጫወት የት ነበርሽ? ጌም ስትጫወት እነ ኪዱ እነ ቤታዮ ሰፖርት ሲያርጓት የት ነበርሽ? የት ነበርሽ? ስንት ነው አካውንቷን እየሰጠን በውስጥ ሲያግዟት የት ነበርሽ? የት ነበርሽ? ወርቅዬ እኔ ማርያምን ነው የምልሽ። በኢክሩ በጣም ብዙ ሰው ጠልቻለሁ። ሪሙን ሞቼ ነው የምወዳት። ናፊ ፋሽን ሞቼ ነው የምወዳቸው። ምክንያቱም ለኢክሩ ያደረጉት ነገር ማንም የማያደርገውን ነገር ነው ያደረጉት። ለኢክሩ ያደረጉት እስቲል እስካሁን ድረስ ድረስ ወርቅ ነች። እንደዚህ ራሱ ወርቅ ነች፣ ቁጭ ነች፣ ታምራለች። ምንም የሚወጣላት ነገር አትጋገር፣ አትነገር፣ አጋገር። የጓደኝነት ጥግ ነች